የሐጅ ወራቶች ላይ ነው የምንገኘው። አላህ ሱብሐነሁ ወተዓላ አቅሙን ሰጥቶት ጉልበቱንም ሰጥቶት ዓፊያውን ሰጥቶት ገንዘቡን ሰጥቶት ሀገሩንም መንደሩንም ሰላም ያደረገለት ሰው ሐጅ በሱ ላይ ያዋጅብ ነው። ሐጅ ማለት ይሄ አርካን ሚን አርካን ልእስላም ከእስልምና ማዕዘናቶች መካከል አንደኛው ወሳኙ ነው። ሐጅ መሰረታዊ የሆነ ግዴታ ነው። የእስልምና ማዕዘናቶች አምስቱ ከነ ሰውየው ገንዘብ ካለው ከዛ በኋላ ቤተሰቦቹን አማና ጥሎ የሚሄድበት አማና የሚያስቀምጥበት ነገር ካለው ሀገሩ ሰላም ከሆነ መንደሩ ሰላም ከሆነ ይሄ ሰውዬ ሐጅ ይወጀብበታል። ሐጅን ወጅቦበት ሐጅን ያላደረገ የሆነ ሰው ከእስልምና ያስወጣዋል። ልክ ሰላት ወጅቦበት አልሰግድም እንደማለት ማለት ነው። ሌላም ዒባዳዎች ወጅቦበት ከዛ ነገር ዋጅብ የሆኑ ነገሮች፣ በተለይ አርካን ማለት የእስልምና ማዕዘናቶች የሚባሉት ማዕዘን ነው። የሰውየው እስልምናው የቆመው በእነዚህ ማዕዘናቶች ነው ማለት ነው። እነዚህ ነገሮች አንዱን ካጎደለ ያው ይጎልበታል፣ እስልምናው የተሟላ አይሆንለትም ማለት ነው። ስለዚህ አቅም ያላቸው ሰዎች ሐጅ በእርግጥ ከአላህ ሱብሓነሁ ወተዓላ ዘንድ መጠራትን ይፈልጋል። አላህ ሁላችንንም ይጥራል። አሚን በሉ። አላህ ከጠራን ማንም ሰው አይቀርም። አላህ የጠራው ሰው ማንም ሰው አይቀርም። አይደለም? ለሐጅ ሁሉም ሰው ሸውቅ አለው እኮ ይናፍቃል፣ ያጓጓል። አይደለም? በናፍቆት ነው የሚጠበቀው ነው። አይደለም? ያደረገው ሰው ላይ ደግሞ ይብስበታል፣ እንኳን ያላደረገ ይቅርና። ሐጅ አድርጎ የመጣ ሰው ደግሞ ሁልጊዜ ካዕባን ባሰበ ቁጥር በቴሌቪዥንም ሆነ በሶሻል ሚዲያ ባየ ቁጥር መቼ ነው ይሄን ቤት መደግሞ ይላል። ያ እንደገና ደግሞ ያላደረገ የሆነ ሰው ደግሞ ይሄን ቤት መቼ ነው መሄደው ከዚህ ቤት ጋር የሚገናኘው መቼ ነው አላህ ቤቴ ብሎ የጠራውን ቦታ በመላይካዎች አማካኝነት እንዲገነባ ያደረገውን ቦታ

አንድ ታዋቂ የሆነ አካል ቤት ገንብቶ ሰርቶ ምርቃት አዘጋጅቼላቸዋለሁ ቤቴን መርቁልኝ ቢል እንሄዳለን። ድግስ ቢያዘጋጅም ባያዘጋጅም አይደለ። ካልሄድን ደግሞ እንሸማቀቃለን። እንደው ጠርቶኝ፣ አክብሮ ጠርቶኝ አልሄድኩም አይደለ ብለን እንሸማቀቃለን። አላህ ጥሪ አድርጎልናል። ካልሄድን ነገ የቂያማ ቀን ከአላህ ጋር ልንገናኝ ነው። አንድ ሸማቄ ግን እንደው ጠርቶኝ አላህ ጥሪውን አላከበርኩም፣ አያሳፍርም? አላህ ገንዘብ ሰጥቶት ተትረፍርፎለት ወላሂ ቢላህ ነው ምላችሁ፣ ሀብታም ነው። ሚሊዮነር አይደለም ቢሊዮነር ነው። በየሳምንቱ ታይላንድ አይቀር ቻይና አይቀር ዱባይ አይቀር ለቫኬሽን ለመዝናናትን መሄዳል፣ እቃ ለመጫንን መሄዳል። ልጆቹን ምናምን ሚስቱ ስትወልድ አሜሪካ ነው እንድትወልድ ልጆቹ ክረምት ትምህርት ቤት እረፍት ሲኖራቸው የሚያዝናዝናቸው እዛ ቦታ ነው። ሁሉ ነገር አላህ ትረፍርፎለታል። የሚያጅበው የሚገርመው ነገር ግን አላህ ህርም አድርጎበታል። የመካን መንገድ ግን እንዳትሄድ ብሎ አላህ የከለከለው ሰው አለ። ቀላል ብር ነው ኖርማል ነው አላህ ላለው ሰው ተራ ነው። የሀጅ ብር ተራ ብር ነው።